የራሴ መንገድ አለኝ። በግድ ካልተሳደብሽ ኤኒዌይስ ጨርሻለሁ። ብረዛ ተውኝ ምንጉር ነው። በእግዚአብሔር እኔም ነገር ራገጣለሁ። እሱም የትግራዮችን ቪዲዮ ይዞ መጣ። እኔም እኮ ነገር ይዤ መምጣት እችላለሁ እኮ። አያውቅትም እኮ ግን በቃ የሰው ልጅ በሐሳብ በሐሳብ እኔ መቼም አትመልስም። እኔ ልንገራችሁ፣ አንድ ያልተረዳችሁት ነገር መቼም ወደ ኋላ አትመልሱኝ። በቃ መቼም ላልደገ ላይክ ላልመለስ ወጥቻለሁ። ጉርጓዶ አስጤያችን ቤት ታቃብ ቆፍሬ ቀብሬያታለሁ። ምንም ብትሉ ፖለቲካ ብታመጡ ለአማራ ድምጽ አቶኝ በአማራ ስም ነግደሽ አማራ ዝማ ያፈልጋችሁትም እኔ ለማሸማቀቅ ብትመጡ ለማነካከት ደጋረቁ አልሆንም። ድምጽ ነው ምልክ በቃ ሕሊናዬን ነው ማውቀው። ሕሊናዬ ነው የሚወቅሰኝ። ማደርገውን አውቃለሁ። የሚወዱኝ ሰዎች የሚያከብሩኝ ሰዎች ልኬን ማንነቴን ያውቃሉ። ለእናንተ ለማስረዳ ለማነካካት ብትመጡ ግን የፈለጋችሁትን ብትሉ ደጋሮክ ድምፅ አሉ አታነካኩኝ ነው የምላችሁ። የግልሰብ ካለ ጥሩ ሁለት ግለሰብ ተጣልቶ አገር ለሀገር አላሰዳደብም። በቃ ጨርሻለሁ። ተዉ፣ እናንተም የሱን ስም አጻፉብኝ። ምንም ነገር ይበል ነገር ይከር ደግሞ ድጋሚ ሁለተኛ የሰደበኝ ከአሁንም ረግጠዋል አለቅ በግለሰብ ከሆነ ከማንም ጋር ያሰዳደባል። እውነት ይደብራል። በጣም የደበረኝ ሰው ዛሬ ተታረቁ፣ ዛሬ ተጣሉ፣ ዛሬ አብሮ ተጫውተ። በስመ አብ ወልድ መንፈስ ቅዱስ፣ ይሄ ጤንነትም አይደል? ኧረ ወደዛ ተውት። ከስ ምን ጠላት ማብዛት ነው? አሁን እናንተ ጠላት ማብዛት ነው ትትሉኛላችሁ። ምን ጠላት ማብዛት ነው? የምናውቃቸው ናቸው እኮ የምንጣላቸው ሌላ አዲስ ሰው ለምሳሌ ከሀቢባ ጋር፣ ከሳሪ ጋር፣ ከመማር ጋር፣ ከሙኒት ጋር፣ ከነብርጅስቶን ጋር፣ ከሌሎች ጋር አሁን ብጣላ አዎ ይሄ የጤና አይደለም። ቤታ ችግር አለባት ትላላችሁ። ሶሻል ሚዲያ ላይ ዘር ሃይማኖት፣ ከስንቱ ሲባሉ የነበሩ ሰዎች ጋር ብጣላ ምን ምን? ይገርማል። ፊንገር ፊንገር ናት፣ ሸምሸም ናት። ገባችሁ? ላይክ። ሌሎቹም ቢሆኑ ከነሱ ጋር የምጣላውን ሰው በቁም ነገር አይቆጥራቸውም። ፀባይኛ አይደሉ፣ ስርዓት ያላቸው አይደሉ። ልጋጋም የተላገቡ ቆሽ ማዳዎች ናቸው። ስለዚህ ማንም አያዝንም። እኔ ግን ከነሀቢባ ጋር ምናምን እንዲተከባብረው ወጥቼ ብሰዳደብ ሰው ምን አይነት ሰው ናት ብትሉኝ ያስኬዳል። ክፉ አልተናገረም አትበሉ። ወይ ጉድ! በስመ አብ ወንድ ደግሞ። በስሜን የመጣኸው ውዴ ቴንኪው ሶ ማች፣ በጣም ነው ማመሰግነው። ቴንኪ፣ ቴንኪ፣ ቴንኪ። እግዚአብሔር ያክብርልኝ። ቴንኪው ሶ ማች። ወይ በስመ አብ! እችንም እችንም እያዩ ነው ደግሞ። ይህም እንዳይደርቅ በአይናቸው። አልተሳደበም አትበሉ። አሁን መታችሁ። የተሳደበው ሙሉ ሰው ያደረጉሽ እነዛ ናቸው። ቴንኪው ቤቴል፣ ሰው ያደረጉሽ እነዛ ናቸው ከሰው ተራ ያወጡሽና ራሳችሁ እየጻፋችሁልኝ ነበር። ቅጥቅጥ ነው ያረኩትኝ። አሁን እዚህ መጣችሁ አላለም ነው። ራሳችሁ የጻፋችሁትን ታውቃላችሁ። ኮመንት የመጣችሁ የትግራይን ቪዲዮ የተሳደብችሁን እያወጣ ነው። ሰው ሆነሽ አታቂም ከነዳለቻ ጋር ገምተሽ ምን ያልጻፋችሁ ጉዳን። አሁን መጣችሁ ምንም አላለም። ምን አገባኝ ኔ ነገር ይከርዱን ሳይሆን ደብን ባ ያለቅሳል። ነገ እሱ ሞቶ ይሳደብ ጉቺ። ከዮኒ ጋር ተጣላን፣ ታረቁ ሳይደርቅ ተጣላን። ምን ጉድ እንደሆነ እዚህ ቲክቶክ ላይ ምን አገባኝ ነገር ሳይው ያብዳል። እኔም ደግሞ ነገ ሳይው ድጋሚ እናብዳለን። አለቀ። በጣም ነው ያናደደኝ። ለምን አይባልም? በቃ እንደዚህ ዴ ቤት ስገባ ካገኘው ካናግራለሁ ብዬ በቃ ዘግቼ ወጣኩ። አለቀ። እዚ ኧረ በስመ አብ መንፈስ ቅዱስ ኡፍ ውዶቼ እኔ አሁን ጊፍት ጋላሪ ሙሉልኝ። እኔ አሁን ከሱ ስጨቃጭቅም አሉል ወደ ሙዴን መለስ። ጊፍት ጋላሪ ሙሉልኝ። ምናቸው ደግሞ እኮ ደህና ጊፍት ጋላሪ እያስሞላው ነበር። ቤት ራሱ ጭቅጭቅ እንደገባ ዛው ታርቀን ሳይደርቅ ተጣላን። ምንጉር ነው? ምንጉር ነው አሁን ነገ እኳልኳችሁ። ነገ ፊንገር ትመጣለች። ይኸው ለገብርኤል ነግሬው ነበረ፣ ቀኑ ሙሉ እያለቀስኩኝ የሰርጀሪን ጉድ አሳየኝ ብዬው እኮ ቴ ተጣሉ። ልክ እኮ እሷ ኮ ከእሱ ጋር ተጣልታ ተታርቃ ነው እኮ የማይመስለው እኮ ተጣልተው በዘላለም የቀረች እኮ ነው የሚመስለው። ስንቴ ኮ ተታርቃ እኮ ተታርቀዋል። እኮ ተጣሉ። አቤት ማሽቃበጥ! አቤት ወራዳ! ምናም ተላልቻው መታ ላም ነገ ደግሞ እንታረቃለን መልሰን። አሁን እርግጥ ነው ያረኩት፣ ረግጦኛል። ካወር በኋላ እንታረቃለን። አበደን ዘግቻለሁ። የቲክቶክ ባህሪ ነው። ኦ ኖ ኖ ኖ፣ ጋይስ፣ ክፉ ነገር እኔ ልንገራችሁ። በጻፋችሁት ነገር ተነስቼ መጀመሪያ ይቼ ኮመንት ሄጄ ቼክ አድርጌዋለሁኝ፣ ሰድቦኛል። ሄጄ ቼክ አድርጌዋለሁ፣ ሰድቦኛል። ግን እናንተ በምንጽፉን ነገር ነው። ስለ ወንድሙም ስለምንም ለነገሩ መጥፎ አላወራሁም። አዎ አሁን እሱ ለሰው ተደርቦ ሲናገረኝ ትክክል የተናገርኩትኝ የወንድሙ ሐዘን ጊዜ ራሱ እነዚህ አሁን ዛሬ የቆመላቸው ሰዎች ላይቭ ላይ ገብተውምም አይዞም ማጽናኛም ሲያጽናኑትም አላየውም። በግልጽ ነው ማአት ነው ይርቁበት አሁን ተመልሼን ያልገባም አላወራም። በቃ እኔ አፌን እኔ አፌን አላበላሽ። እኔ ሰው ሲያከብረኝ አከብረ ሰው ሲወደ እንዳለ አንዴ ካፌ ወጥቷል፣ ካፌ አልመልሰውም ነጋይቶ ይወስናል። ወይኔ ቲክቶክ ግን ረበስበብ ወንድም ዘንድሮ ነጋ አይተክ ንገሩትኝ፣ ጋይዝ በደንብ ረግጫለሁ ማይባልም ብያለሁ። ነጋ አይተክ ወስን በሉትኝ። የትግርኛውን ዘፈን እያዳመጠ ወስንዬ፣ ወስንዬ፣ ወስንዬ፣ ወይ ወስንዬ። በደንብ አድርጌ ነው ያቀመስኩትኝ። እንግዲህ ይስማው። አዎ ነርቬን፣ ነክተኸዋል። ቤት ጠብቀኝ፣ ተረጋግተህ በአሚን ቤት ስገባ ጠብቀኝ፣ እናወራበታለን ብዬ ምንም ሳላደርግ የድሮ ቪዲዮ ይዘህ መጠን ቅጥቀጣ፣ ምን የሚሉት ጉድ ነው? ሄጄ ባለ ምን አስዋሸኝ? ንገሩትኝ፣ በደንብ አድርግ የሚባለውንም አይባለውንም ተናግሬያለሁ። በደንብ ነገ፣ ይኸውና፣ ሪከርድ ላይ ወስኖ የሚሄድብኝ ከሆነ ተዘጋጂ በለኝ። አይሁን ተናዳ ነው ካለም ይቀጥላል፣ እንታረቃለን። ከዛ ውጭ የለም። ጨርሻለሁ። ዘግቻለሁ። አበደን። ተውኝ። አሁን ጊፍት ጋላሪ ሙሉልኝ። ሆ ሙዴ ተጨረበ። ቤታ ክራስሽኝ። ጋይስ ሁለት ሻርክ ስጡኝ። እሱም ብለ ምን ይሻላል? ሻርክ ብጠይቅ ይሻላል ከምሰዳደብ። ሰደበች ብለው አይደለም። ሲገባ አሁንም ተውኝ። እናንተ አይደላችሁ እንዴ ሰደበሽ፣ እየረገጠሽ ነው ከነዳልቻ ጋር የምትይበስባሳ እነ ዲቦራ እነማ ሰው አደረጉሽ እንዴ። ይሄ እኮ ስድብ እኮ ነው። ስታቃጥሮ የነበረው እዚህ ማን ነው ሆይ፣ ጉድ እኔ ከማን ጋር ነው የምታለው? ጉትዬ ግን እኮ አሁን ደስ ይለዋል። እንደውን እኮ ለዚህ ነው የሚያስተ አሁን ለነገሩ ጉትዬ መልስ ስለማልመልሰው እሱ ያቃጥሏል። ለዮን እየመለሰች እየተሰዳደበች እንደዚህ ለእኔ ለምን ማትመልሰው ብሎ ሆድ ይብሰዋል። እሱም እንትን ይለዋል ያኛዋ። አይ መከራዬ እንደፈረደብኝ እኮ ኖ፣ ጋይስ ነው። ኖ ነገ ሪከርዱን አይቶ ነው የማስገባው። አልፈልግም። እኔ ከአንደበቴ መጥፎ ቃል ከወጣ ወዲህ ነው። አልፈልግ ይደብረኛል። ትንሽ ይድረቅ። ቡልጭ አድርጎ እኮ ነው የሰደበኝ። ደግሞ ዛሬ እነ ፌቨን እኮ እየነገሩኝ፣ ዛሬ እነ ፌቨን እየነገሩኝ፣ ዛሬ ማታ ሄድባታል ብላ ሳትጨርስ ሄደብኝ እኮ። ያ ጌታዊ አባቴ፣ ወይ ሰው እንዴት ተከብሮ ያውቃል። እነዚያ የምትደረብላቸው ሰዎች ነገ ዳቧቸውን ከፍተው እያናፈሱ መተው ቁጭ ብለው አበባ ይለምናሉ። ሰው እንዴት ለሰው ልጅ እንትን ይላል? ጋላሪ በቃ ተውኩትኩ። ተስተናደር ተስፋ ቆረጥ። ጋይስ ሁለት ሻርክ ስጡኝ፣ በእመቤቴ ጋላሪ ሙሉልኝ። ቀጣ ወገቤን ስላመመኝ ነው ሸተኛውት ሆነ በላያችሁ ላይ ጥብር ብዬ ልበላ አይደለም፣ ወገቤን አመመኝ። እሺ ለዛ ነው ውዶቼ፣ ጋላሬ ሙሉልኝ። በፈጠራችሁም እንደኔ እሱም ብለን ምን ምን አረገ። ልመና ይሻለኛል፣ ከሰው አልጣላ ምናል። ራሴው እዚሁ ከእናንተ ጋር እየሳኩኝ፣ ከራሴ ጋር ከእናንተ ጋር እየተጫወትኩኝ። ዴ በቃ ኔ ከዛሬ ጀምሮ በቃ ታውኝ፣ እዛው ራሳችሁን ቻሉ። ዴ የመጣ ሄደው። ኔ አፍ ማሟሻ አልሆን እንዴ? ሰው ልጅ እንዴ በራሱ እንትን አይልም

ሳመምኩሽ፣ ሶሪ ሶሪ፣ ሳመምኩሽኝ። አም ሶሪ አም ሶሪ። ነገ ደሞ ዋክስ አረጋታለው፣ ዋክስ አረጋታለው። ነገ ነገ እዚህ ጋ እዚህ ጋ እዚህ ዋክስ፣ ውድ የምትሰድቡኝ እዚህ ቲክቶክ ላይ ማለት ነው። እንኳን ተነፉ፣ ይሄም ብሉ ይሄን ብሉ። ይሄን ብሉ። ይሄን ብሉ። ይሄን ብሉ። ይሄ ይሄን ብሉ። እንኩ ይሄን ብሉ። ለምወዳቸው ያለን ፍቅሮች፣ ለሚሰድቡኝ ቀን ከለሊ ሊሞቱ የደረሱ ምንም ሳላረጋቸው ለእናንተ እንኩ። ይሄ ይሄ ሰው ልጅ ሰው ምንም ሳያደርገው እየተነሱ የሚሳደቡ ስማው፣ እንደንፈስ ቅዱስ ጋይስ። እኔ ግሪን ማርያም በጣም ነው የምወደው፣ በጣም በጣም እንደውም ዛሬ እዚህ ጋር እንትን ጸጉር ሴቶች አታዝቀኝ እዚህ ጋ ሴቶች ምናምን ሴቶችም ሰው ወንዶችም ሰዎች ላይ ተፈጥሮ ይጣይል። እዚህ ጋ ጸጉር ይወጣብን፣ እግራችን ላይ እሱን ትናንትና ላደርግ ነበር፣ አልተመቸኝም። ዋክስ አረገዋለሁ፣ የምትሰራኝ እዛ እንትን ዋክስ። አረ ጽድ ታደርጓል፣ ፈራሁሽ። ምነው ውዴ ቅይታ። ስማ እጄን እንዲ እንዲ እንዲ። ስማ ወልድ ምስ እንዴት እንዴት ነው የሚያደርግ ሁን ህጋይስ እግዚአብሔር ይደክማል። አንዳንዴ እንደ ማናባሽ ነው። መንደሬ ላንቺ ለአንቺ መንደሬ ያልሆነ ሰው ማለት ነው። ድንጋይ ላይ ኪንታሮት እስኪያበቅለብኝ ድረስ ጠራራ ፀሐይ ላይ ሙሙዬ ስል አንቺ ጨዋነን ነው ንጹህ እግር ማሳየ ግን መንደሬ ነው አደለ ውዴ። እኔን እንዳይሆን እንደዛ ያልሽ ንጹህ እግሬን ስላሳየሁሽ መንደሬ እንዳትኝ ውዴ ንጹህ ነገር ስታያምሻል አይደል ወይ? ጉድ ሰው ነገረኛ አደረገኝ። ኧረ ተው ቤታ፣ ፈራሽ ፈራውሽ ነው። ፈራዎች ምንድነው ደጋግሞ የሚጽፍብኝ የሰውዬ ቤታ? ኧረ እኔ እኔማ ተከታዮች ያኮራቸዋለሁ። የእግር ነገሩ ለኔ ተውልኝ እኔ ግን እግዚአብሔር ምስክሬ ነው። ለምንድን ነው የቤታ ተከታይ ሲባል ሁሉ እንደ ጦር የሚፈራው? እንደ ይሄ መልስ ይህ መልስ መልሱልኝ ውዶቼ። የቤታ ተከታይ ከተባለ እንደ ጦር ነው የሚፈራው። ለምንድን ነው ሁሉ ሰው እዚህ ቲክቶክ ላይ ተከታይ ያለው? ለምንድን ነው ጋይስ? ማርያምን ሁሉ ነው ቋሁን ፊንገር ሁሉ ነው በተከታዮች የምታለቅ ሰው ያሳጣት ትላለች። ሁሉም ነው እኮ። ወይኔ ቤታ ድሮኖች ነው የሚለው። በቃ በጣም ነው እንዲ። ጉቺ እስኪ ጉቺን ሳቡልኝ ውዴ። ቆይ በእግሬ ልሳብሽ ውዴ አንዴ። ቆይ ቆይ፣ ጉቺን በእግሬ ልሳባት አንዴ። ነይ ጉቺ።